ዚህ ሲወለድ የሆነ ነገር ይዞ ይመጣል የሚሉት ነገር እናቶች አለና፣ እውነት ነው ሊሆን ይችላል። በቃ ልክ እናቶች ለካ እንደዚህ እያደረገላቸው ነው። ኔትወርክ ከዚህ ቤት እየወጣው ሌላ ቦታ እየሄድኩ ነበር። በስልክ ራሱ ማወራው ለእናንተማ ቪዲዮ አፕሎድ ማድረገው ከተማ ውስጥ ደብረ ብርሃን ከተማ ውስጥ እየሄድኩ ነበረ። ገባቸው አለና፣ ግን መስገር ጤነኛ ልጅ ሆኖ ጤና ጤና ጤና ከማንኛውም ነገር ጤና ጤና ይበልጣልና ሞሪ ጂንዚ ጋር ስተንጂ ቆሉ እና አቺ የተወደዳችሁ ቻናል ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደስ የሚል ዜና ይዤላችሁ መጥቻለሁ። በነገራችን ላይ ትግስት የምትባለው ነገር ወደዳት። በመጀመሪያ ከምነግራችሁ በፊት ትግስት፣ ትግስት፣ ትግስት፣ ትግስት ለማንኛውም ነገር ትግስት ያስፈልጋል። ዛሬ በህይወቴ ደስ ያለኝ ነገር ልንቀራችሁ፣ ተመልካች ምንድነው? ልትሪን ትችላላችሁ። ታውቃላችሁ አንድ አመት ከሁለት ወር ወይ ከሶስት ወር ሆኖኛል ገጠር ከገባው። ነገር ግን እስካሁን ድረስ መብራት የለኝም ነበረ። እዚህ ቦታ ላይ ስመጣ ኔትወርክ እንደፈልገኝ ማግኘት አልቻልኩም። በቃ ብዙ ነገር የሚጎለኝ ነገር ነበረ። ግን እግዚአብሔር ይመስገን፣ ማንኛውም ነገር በጊዜው በትዕግስት ተው በትዕግስት ማንኛውም ነገር ተሳክቶልኛል። ዛሬ ደስ ያለኝን ነገር ልንገራችሁ፣ እንግዲህ ተመልካቾቼ። እስከ ዛሬ ድረስ እንደነገርኳችሁ የምጠቀመው በከሰል ነው መጫት ነኝ። እንጀራ መጋገረው በኤሌክትሪክ አይደለም በእንጨት ነው። ልክ እንደማንኛውም እናቶች የምጠቀመው እንደዛ ነበረ። ዛሬ ግን ያ ጭን ብስብስ ማለቱ ተቀርፎልኛል። ለምንድን ነው ምን አግኝተሽ ነው እንደዚህ ደስ ያለሽ ልትሉ ይችላላችሁ። ከዚህ በኋላ ደስ ያለኝ ደስታዬን ደግሞ ለእናንተ መናገር አለብኝ እና አንዳንድ ሰዎች ደግሞ ትዕግስትን የማትታገዙ ሰዎች አላችሁ፣ እና በትዕግስት ማንኛውም ነገር ከጠብቃችሁት ማንኛውም ነገር ይሳካል። ስለዚህ ትዕግስት የምትባለን ነገር ጠብቁ። ትዕግስት የምትባለን ነገር ብቻ ደስ ይላል። ትዕግስት ያለው ሰው ወይም ደግሞ ትዕግስት በቃ የምትባሉ ሰዎች ስማችሁ እንደ ስማችሁ ሁኑ። እውነት ነው የምላችሁ። እና እኔ ትዕግስት ኖሮኝ እውነት ለመናገር ጠዋት ተነስቶ ተማድጌ ጠዋት ተነስቶ ከሰል አያያዝ በተለይ ደግሞ አሁን ልጄ ትምህርት ቤት ከገባች በኋላ አጠይቁኝ ሰው የለኝም። በዛ ላይ አሁን ላይ ምክንያቱም እስከ ዛሬ ሰው ስላለኝ ችግር የለውም። ተነሽ ና ከሰል አያያዥ ከተነሳይ በኋላ እኔም ቁርስ ምናምን እሰራለሁ ምናምን ለልጄ እንደዛ አልነበረም። አሁን ግን በተለይ ከወለድኩ በኋላ ልጁ ይነሳብኛል ምናምን በቃ ከሰል የሚባል ነገር ወይኔ፣ አረ መቼ ነው መብራት? አረ መብራት፣ አረ ብራልኝ፣ አረ አይኔ ብራልኝ እያልኩ ነበረ። ግን ማንኛውም ነገር በትዕግስት ጠብቄ በሂደቱ በቀኑ ዛሬ ቆጣሪ አስገብቻለሁ፣ ተመልካቾች እና ደስ የሚል ዜና ነው። ደስ ስላለኝ ነው። ስለዚህ ተመልካቾች፣ ማንኛውም ነገር አሜን። አንድ ቪዲዮ እየሰራሁ ነው። ተጫዋቱ ውጭ እየተጫወተ ነው። ጎሸነ ሂጅዛ፣ እኮ ሂጅዛ። እና ትዕግስትን ጠብቁ። በነገራችን ላይ እኔ ገጠር ነኝ። ይሄ መብራት የለውም፣ ይሄ ውሃ የለውም፣ ይሄ ኔትወርክ አይሰራም ቦታ እንኳን ለመግዛት ለምትፈልጉ ኢትዮጵያኖች በሙሉ ማለት ነው። እያላችሁ አትዘናጉ። ማንኛውም ነገር በሂደት ይሆናል። ትግስት ካላችሁ ቆጣሪ የማይገባበት ቦታ፣ ውሃ የማይገባበት ቦታ፣ ኔትወርክ የማይሰራበት ቦታ በአሁኑ ሰዓት የለምና ማለት ነው። ስለዚህ በነገራችን ላይ እዚህ ቤት እንደነገርኳችሁ፣ እዚህ ቤት ስገባ ኔትወርክ ከዚህ ቤት እየወጥመው ሌላ ቦታ እየሄድኩ ነው በስልክ እራሱ ማውረው ለእናንተማ ቪዲዮ አፕሎድ የማደርገው ከተማ ውስጥ ደብረ ብርሃን ከተማ ውስጥ እየሄድኩ ነበረ። ገባችሁ አይደለ? ግን አሁን የልጄ ክርስትና ቀን የወንዱ ልጄ ክርስትና ቀን እኔ የለሁም ነበረ። ስመጣ ኔትወርክ ተለቀቀ። በነገራችን ላይ እዚሁ ሰፈራችን እየተሰራ እንደነበረ ቃሎ በሁለት ወር ውስጥ አልቆ ኔትወርኩ ተስተካክሎ አገኘሁት። ደስ አለኝ። እንደፈለገኝ ቲክቶክ እጠቀማለሁ። በነገራችን ላይ እቤት ስትሆኑ የቤት መቤት ስትሆኑ ስልክ ለምዳችሁ ብዙ ነገር ቅሪ የሚላችሁ ነገር አለና ብዙ ጊዜ እኔ ቅሪ ላይ ነበር። ወይኔ ይሄኔ እኮ ተኝቼ ቲክቶክ አይ ነበረ። እንደው ገድ ቢያምር ልጄን ራሱ ነ ለመናገር ገድ ቢያምር እንደው ተኝቼ ከአንተ ጋር እየተጫወኩ ከአንተ ጋር እየተጫጫህን ቲክቶክን እያየው አይምሮ ይታደሳል። ዝም ብዬ ቁጭ ብዬ ስልክ ብቻ ባየው ምን ትርጉም አለው ብዬ ብዙ ጊዜ አነሳው ነበረ። ልጄ እድላም ነው እድሉ ብዬዋለሁ። ስለዚህ የክርስትናው ቀን እንግዲህ እኔ ተመልሼ ስመጣ ቅዳሜ ዕለት ምን አገኘው? ኢንተርኔቱ ተለቀቀ። ወደዛው ቪዲዮ መጫንቻለሁ። በየቀኑ ቪዲዮ ለእናንተ እሰራላችኋለሁ። በዛ ላይ ደግሞ ቲክቶክ እንደፈለገኝ እጠቀማለሁ። ማንኛውም ሶሻል ሚዲያ ላይ ያሉትን ነገሮች እጠቀማለሁ። አያችሁ አይደል? ስለዚህ ይሄን ሁሉ በትዕግስት መጠበቂ ነው። አንድ አመት አይደለም እኔ እውነት ለመናገር እዚህ ቤት በቃ ሁለት ወር ወይ ሶስት ወር ተቀመጭ ተመልሽ ክራይ ቤት እገባለሁ ሰው ነበር። ግን ማንኛውም ነገር በሄደት ተስተካክሎ ኔትወርክም ተስተካከለልኝ፣ መብራትም ዛሬ ገባልኝ። ደስ ብሎኛለ። እንግዲህ የቀረኝ ምንድን ነው? ውሃም አለ። ሰፈራችን ግን በቦኖ ነው፣ በጅርካኑ እየቀዳን ያለ ነው። አሁን እቤቴ ደግሞ ሊገባልኝ ጸሎት አርጉልኝ። አሁን የቀረኝና አንድ ነገር ምንድን ነው ውሃ እና ውሃ ብቻ ነው። ሌላዎቹ ነገሮች ተስተካክለውልኛል ማለት ነው። እና ደስ ይላል፣ ተመስገን። በልጄ ደግሞ ልጅ ሲወለድ የሆነ ነገር ይዞ ይመጣል የሚሉት ነገር እናቶች አለና እውነት ነው፣ ሊሆን ይችላል። በቃ ልክ እናቶች ለካ እንደዚህ እያደረግላቸው ይኖራል። በልጄ ጊዜ ኮ ወልጄ በስንተኛው ወር ወይ እንደዚህ ሆኖ እንደዚህ ያገኘው ምናምን የሚባል ተረት ብዙ ጊዜ ይሰማ ነበር እና ልጅ ምክንያት አድርጌ እንግዲህ መብራት መጣለኝ፣ ኔትወርክ ተለቀቀ። ኔትወርክ ቤቴ ሆኜ እንደፈለገኝ አይደለም መደወል አይደለም ኢንተርኔት መደወል እራሱ የማልችልበት ኔትወርክ ነበረ ሰፈሩ ላይ ያለው ግን ማንኛውም ነገር ተስተካከለ። ስለዚህ ተመልካቾቼ አሁን ብዙ ጥያቄ የመጣብኛል አረጌ፣ በምንድን ነው የምትተዳደሪው አንቺ፣ ሶስት ልጆች አሉሽ እንዴ ምናምን የምትሉኝ ሰዎች አላቸው? እና መውለድ ከጀመራችሁ በኋላ ልጃችሁን ወለድ ወለድ አድርጋችሁ ከዛ በኋላ የምትፈልጉትን ነገር ማድረግ ነው። በነገራችን ላይ እኔ ሀብታም ሆኛ አይደለም። እናንተ በስራ ሀብታም ትሆኑ ትችላላችሁ። እኔ ደግሞ በልጅ ሀብታም ነኝ ልበላቸው። ምክንያቱም ሶስት ልጅ ማሳደግ ማለት ከባድ ነው እውነት ለመናገር ማለት ነውና ምናልባት እንግዲህ ልጆቼ እንደ ከተማ ባይሆንም እንደ እናንተ ልጆች ባያድጉ ዞሮ ዞሮ እያደጉልኝ ነው። እግዚአብሔር ይመስገን። ጤነኛ ልጅ ሆኖ ጤና፣ ጤና፣ ጤና ከማንኛውም ነገር ጤና ጤና ይበልጣልና፣ ማሪ ጂንዚ ጋስተንጂ ቆሉ እና ውዶች ይይ ስለዚህ ስራ ከልጅ ዋለ ይደርሳል። ልጅ ጸጋ ነው። ልጅ ደግሞ ስትወልድ የሆነ ነገር ይዞላችሁ ይመጣል። ስለዚህ ልጅ ለመውለድ ያሰባችሁት ሁሉ አትፉ። ሀብት እኔ የለኝም ቤት የለኝም ወይ ደግሞ የሆነ ነገር የለኝም እኔ አሁን በምን እተዳደራለሁ ልጅ በምን ያርጋል አትበሉ። ነገ የሚፈጠረው ነገር አይታወቅም ማለት ነው። እና የእነሱ እድል ደግሞ ልጅ ደግሞ እድል አምና እድል እድል አላቸው። በቃ የህፃን ልጅ እድል እድል አላቸው። ስለዚህ እንደዛ አት ወይ ወይ ማርዬ ተው ታውሽ ፍቅር እና እንደ ይባለው አትፍሩ። ለመውለድ ያሰባችሁ ውለዱ። እውነቴን ነው የምላችሁ። እድሜ ይሄዳል። እውነት ለምናገር እኔ እድሜ ነግራችኋለሁ። የሴት እድሜና የወንድ ልጅ ደሞዝ አይጠየቅም፣ ግን እኔ ትክክለኛውን ነገር ነግራችኋለሁ። ስለዚህ ምንድነው እድሜ ይሄዳል። አንደኛ እናንተ በቁያችሁ ቁጥር ቀን ቀን ይበላዋል። ገባችኋል? ልጃችሁን ከወለዳችሁ በኋላ ሀብት ብትሉ ስራ ብትሉ ተፍ ተፍ ትላላችሁ ከልጃችሁ ጋር፣ በዛ ላይ ልጃችሁ እያደገ ነው ከልጃችሁ ጋ ብቻ ለልጃችሁ ስትሉ ብትጎዱ ብትበሳቆሉ ምንም ማለት አይደለም። እኔ አሁን ለልጆች ባል ዘንድ ምንም ባልን ብቻ እግዚአብሔር ልጆች ሰጥቶኛል። የምለብሰው አላጣው፣ ራቁቴን አድርጉም፣ አራበኝም፣ አልጠማኝም። ስለዚህ ሌሎች ሌሎች ነገሮች ምናልባት ሶሻል ሚዲያ ላይ ማያቸው ነገሮች፣ ብዙ ነገሮች አሉ። ይህኔ ቅር አንተን እኳ አደለም ማወረ ነው ማወሯቸው። እሺ እሺ እሺ እሺ እና ያያ ነገር ሊቀርብኝ ይችላል። ለምን ነገ ልጆች ያስፈልጋቸዋል፣ ዛሬ ለልጆች የምንድና ይጎደላቸው ምናም ብዬ ስለማስብ ነው። በነገራችን ላይ ምናልባት እንደዛ ስላችሁ እናንተ የቤት ኪራይ ወታችሁ ሊሆን ይችላል የምኖሩት የምግብ ወታችሁ ሊሆን ይችላል ለምሳሌ የቤት ኪራይ የለብኝም የምግብ አለዋጣም የሆዳችንን የገጠር ልጆች ስለሆንን ቤተሰብ አለ አንዳንድ መሬቶች አሉን በዛ በዛ እንሸፋፈናለን በነገራችን ላይ እንደዛ ስላችሁ ግን የምንገዛቸው ነገሮች በጣም ብዙ ነገሮች አሉ ውስጥ ውስጡ ማለት ነው ነው አሁን ጤፍ ስንዴ ምናምን ዳቦ የሚባሉትን ነገሮች እኛን እንገዛ ለምን ከቤት ነው። ያ ነገር ሲቀነስላችሁ ለእናንተ ደግሞ ለልጆቻችሁ የሆነ ነገር ይሸፍንላችኋል ማለት ነው። እና ለጠየቃችሁ፣ አንቺ ግን በምትተዳደሪያለሽ በጣም ጎበዝ ነሽ። ሶስት ልጅ እኮ ከባድ ነው። እንኳን ሶስት ልጅ አንድ ልጅ ማሳደግ ላላችሁኝ ብዬ ነው ተመልካቹ እ ይህን ዘርዘር ያደረኩላችሁ ሊጸጋ ነው ለማለት እወዳለሁ። እኔ ደግሞ ታውቃላችሁ፣ ወንድ ልጅ በጣም ነው የሚወደው ያው ሴት ከወለዳችሁ በኋላ ወንድ ያምራችኋል ያንን በማስመልከት ነው እንግዲህ እኔም ቶሎ ቶሎ የወለድኩት ልጆቹ በቃ ልበላችሁ ዞሮ አሁን እግዚአብሔር እንደፈለግኩት ሰጥቶኛል እና አመሰግናለሁ እውነት ለመናገር በዛ ላይ ደግሞ የምፈልጋቸውም ነገሮች አሁን ላይ ሆነውልኛል በቃ ተመስገን ሌላ ምንም አይደል። ሶ ዛሬ ደግሞ ደስ ብሎኛል መብራት ስለገባልኝ ቆጣዴ ስላገኙ፣ ከዚህ በኋላ ከከሰል ጋር ከእንጨት ጋር ልጫጫስ? ለምን ቁጭ ብዬ ከልጄ ነው ቢሆን አዝዬ እንጀራዬን እጋግራለሁ። ሰራተኛም ይሄን ተመልካቾች እንግዲህ ከልጄ ጋር እዚህ ጋር በጣም እየተጫወተብኝ ነው። እኔ እሱን ማውራው መስሎት ነው መሰለኝ እዚህ ወዳቸዋለሁ ደስ ስላለኝ ነው። እና ትዕግስት የምትባለው ነገር ጠብቁ። ማንኛውም ነገር በትዕግስት ካለፋችሁ ወይም በትዕግስት ከጠበቃችሁ የማይሆን የማይሳካ ነገር የለም። ማንኛውም ነገር ይሳካላቸዋል ለማለት ማለት ነው ወድዶችዬ፣ እኔም በትዕግስት ጠብቄ ይህንን አግኝቻለሁ። እናንተስ? ወዳቸዋለሁ እስከ ዛሬ ድረስ በመብራት ብቻ ነበረ። መብራታችንም ከሩቅ ቦታ ላይ ነው ጠልፈን ነው የመጣ ነው። በነገራችን ላይ ሶስት ቀን የወር ሶስት ቀን አሳልፈን ሳንከፍል ቀርተን ተቆርጦብን አምስት ቀን እንደቆየን እኛ ደግሞ ተበላሽቷል ብለን ዝም ብለን ቆይተን በኋላ ላይ እንካብር ስንለው ለካ በጥሶ ትኖሯል ሰውየው። እና ይህ አጋጣሚ ሁሉ ገጥሞን ነበረ። ብቻ ወይኔ ለካ ለእኛም እኩል ሊገባልን ይችላል በትግስት መጠበቅ ነው ብለን አዝኜ ነበረ።